እያንዳንድ እዚህ ሰፈር ቅድም እዛ ማንጤ የምትባል መጠጥ ቤት ውስጥ በመገናኘት የምናወራው ወሬ ግን የሆነ ፈር መያዝ አለበት። አሁን አንተ ያችን ልጅ ትፈልጋለህ? ለምን አሁንም ተገናኝ። ቆይ፣ አንተ ደግሞ ተገፍተሃል አውቃለሁ፣ የማላውቅ እንዳይመስልህ። አንተ እሱ የሆነ ወሰድ መለስ ነው የሚያደርገው። ኖ ቆርጫለሁ። አሁን ስጋሽ ጎር እንዴት ቆርጫለሁ እንዴ? እንዴ ፈልጋቸዋል እንዴ ምን ልታረጋት አሁን? እኔ ማንጤ የምትባል ሰው ጋር ይዣቸው እሄዳለሁ። ኮም ቻንኩር በሚል አቆላለፍ ቆልፋታለሁ። አንተ ለምን የምትፈልገውን ፊርማ ታስፈርማታለህ። ከአንድ ከሀያ ደቂቃ በኋላ ትነሳለች። ከዛ እኔም የራሴን ጉዳይ መቆለፍ ምንድን ነው በቃ መቆለፉን በኋላ እሰያለሁ። ፊርማው ላይ ጋሽ ጎርፉ ትከተሉኛላችሁ። ፊርማው ላይ የአረቂ ዋጋ ቅናሽን ተከተሉ ኧረ ምን እናደርጋት ልበልህ ቆልፋታለሁ ታስፈርማለህ ሶስተኛ ደግሞ አንተ ተገፍታል መቆልፍ ምን እያልን ነው ምን እያልን ነው ኮሪያ ቁልፍ አለ የምላችሁ ጉዳይ በእኔ የሚጠናቀቅ ነው ቆይ እንዴት ነው ሰው እያንዳንዳችሁ እያንዳንዳቸውን ትሰሙኛላችሁ? አስቡ። እየሰማነዛ ነው። ሰው ምን ምን ተናግር እንጂ በቃ። ሁሉም የየራስህን አላማ ግብ ለማድረስ ከፈለጋችሁ እኔ የምሰራውን ስራ መከታተል፣ አበቃ። ምንድነው የምናረግና ምን? ቆይ አይሰማም። ምንድነው የምናረግ? ምንድነው የምናረግ? ማነው የተናገረ? አንተ ማን? ዝም በላላልኩ። ይሄንስ የማህበሩ አካል አይደለው ጋር እዚህ ጋር ተቀናቀኛለብየው እዚህ። እሺ ምን እናረግ ጋሽ ኮርፍ። አንተ ታስፈርማታለህ። አምን ፍርማ ነው በኮሪያ ቁልፍ ስቆልፍ ስቆልፍ ማለት ነው ስዘጋ። አ እንደው ግን እሱ መቆልፍ አስተማማኝ ነው፣ የማይሰበር ነው። ቺሎ ወዳል አልጎርፉ ወታደራዊ ቁለፋ ነው። ያንን ደመና ታይዋለህ። ወታደራዊ ቁለፋ። እኔ እኮ ከዛ ዳመና ዘልዬ የቀረው ሰው ነኝ። አው ዳመና ወደ ተሰቀልክ? ቺሎ ወዳል ጎርፉ እሺ፣ ወደ ቁም ነገር አንተ አሁን ከደመና ወርጄ

እና ኮሪያ ድረስ በደመና ነው ሊላው እንጂ እንግዲህ ችግር የለም። እሱን ታሪክ በኋላ ብዙ ሰዓት ይፈጅ። ግን እንዴት ነው ታሪክ በኋላ ነግራችኋል። አሁን ግን አንተ የምትፈልገው ጉዳይ ተናገረው።

ዝም ብለህ ዝም ብለህ አንተና እኔ ጉዳይ የአንተና የኔ ጉዳይ፣ ሌላ ጉዳይ ኮንታክት የእኛ አንተ ጉዳይ ደግሞ ምንድን ነው? አይደለም ይኸውልህ፣ ትልቅ ሰው ሲናገር ዘለ ትልቅ አትበል እንደ እርጎ ዝንብ። በቃ አዳምጥ። አሁን እኔ የኮሪያ ቁልፍ አለኝ፣ የኮሪያ ቁልፍ ምናምን። የኮሪያ ቁልፍ ስላለኝ በዛ ኮሪያ ቁልፍ ማንቴ የምትበል

በቃ እንዴት አድርገን እንዴት ሆኖ ነው አሁን ተቆልፋ? እኔ እኮ እሱን የሚያውቀው ምን ነበር ያለው? ምን ይሄ የቅፋት ቧንቧ የሚዘጋው ተጠምቆ ሲወጣ ሰይጣን እንደሚለቀው አስር ደቂቃ ትቆያለች። እኔ ቆልፋታለሁ፣ ትቆያለች። ከዛ በኋላ ትነሳለች። ትነሳ ደግ ትሆናለች፣ ነው ደግ ትሆናለች። ትሰጠናለች፣ አንተም ልጇን ትሰጠሀለች፣ አንተም እንትን ትሰጠሀለች

የምነግራችሁ ነገር አደምት ሁሉ ነገር ነግራችኋል፣ አልቆ እንት ነው። አሁን ስንሄድ አሁን ለማስፈጸም ነው መሄድ ያለበት። ስለዚህ ማንቴ ማንቴ፣ ሄይ ሲል ማንቴ ትላላችሁ ይሄ ልባም ያረጋል። ልባም ማረግን ዛሬ አንተ ዝም በል፣ አንተ ጉዳይ ስለማውቀው ነው። እና እንደዛ ነው አንተም የነገርኩ እንዳትረሳ ግን

እንትን ማለት ነው፣ እንትን ማለት ነው። ወይ መላ አንሻለሁ፣ ወይ መላ መላ መላ። አትቀልዱ፣ አትቀልዱ። ይሄ ድል ካመለጣችሁ ደግማችሁ አታገኙ፣ በቃ

የቱን አይደለም አይደል አይደል እንዶ እንደሱ አይደል እኮ ጋሽ ጎርፉ ስምምነቱ አለም አቀፍ እንዲሆን በእንግሊዘኛ ይጣፋ አንተ ጣፉ አይደለም ቆይ እኔ ልንገራችሁ እንዶ መለኛ ሀዝ እንዶ ደህና መፍትሄ እንዴት ተበላችሁ ትጥፋላችሁ መሰላችሁ እኔ ማንጠግቦሽ

በል አንተ አንቶ ለቆለፈ አጋብቼዋለሁ ከዚህ እንዲሁን ግን እስኪ አንተ

እንደ የሆነ ሰው ነው ተጫውቶብኛል። አንቺ ማንዴ እን እንዴት አለቀረበቻሽን ነበር ወድቄ ልሞትልሽ ቆይሽ ገመድሽ የነበር ነገር ብቻ መሰለኝ እኮ